ሰላም ሰላም ውድ የብርሃን ቲዩብ ቤተሰቦች እንዴት ናችሁ? በያላችሁ በሰላማችሁ ብዝት ይበልልኝ። ረ ሩ ሪ ራ ሬ ር ሮ። እሺ፣ ረ ረጅም፣ ሩ ሩዝ፣ ሪ ሪባን ራ፣ ራት፣ ሬ፣ ሬት፣ ር፣ እርግብ፣ ሮ፣ ሮጠ። እሺ አሁን ደግሞ ከቀይ በመነሳት ወደ ግራ እንመጣለን ማለት ነው። ሮ፣ ሮጠ ር እርግብ ሬ ሬት ራ ራስ ወይም ራት ሪ ሪባን ሩ ሩዝ ረ ረጅም እሺ። አሁን ደግሞ አንድ ከቀኝ ከግራ በመነሳት አንዱ ከግራ አንድ ከቀኝ አንድ ከግራ አንድ ከቀኝ እያልን ወደ መሃል እንመጣለን። እሺ፣ ረ ረጅም፣ ሮ ሮጠ፣ ሩ ሩዝ፣ ር እርግብ፣ ሪ ሪባን፣ ሬ ሬት፣ ራ ራት። እሺ አሁን ደግሞ ከ ቀይ በመጀመር አንድ ከቀይ ከግራ ከቀይ ከግራ እያል ወደ መሃል ልንመጣለን። እሺ፣ ሮ ሮጠ ረ ረጅም ር ርግብ ሩ ሩዝ ሬ ሬት ሪ ሪባን ራ ራስ ወይም ራት። እሺ አሁን ደግሞ ከመሃል በመነሳት መጀመሪያ ወደ ቀኝ ከዛ ወደ ግራያን እስከ መጨረሻው እንሄዳለን። ራ፣ ራት፣ ሬ፣ ሬት፣ ሪ፣ ሪባን፣ ር፣ እርግብ፣ ሩ፣ ሩዝ፣ ሮ፣ ሮጠ፣ ረ፣ ረጅም። እሺ አሁንም ከዚያው ከመሃል በመነሳት አንዱ ወደ ግራ ከዛ ወደ ቀኝ እያልን እንመጣለን። እሺ። ራ፣ ራት፣ ሪ፣ ሪባን፣ ሬ፣ ሬት፣ ሩ፣ ሩዝ፣ ር፣ እርግብ፣ ረ፣ ረጅም፣ ሮ፣ ሮጠ።